ይሄንን ነው መጀመሪያ ማንሳት አለ ከተባለስ፣ ምን አይነት ኢህአዴግ ነው ያለው? ይሄንን በደንብ ማየት ያስፈልጋል። የዶክተር ደብረ ጽዮን እኮ የትግራይ ህዝብ ለምን አዲስ አበባ ትሄዳለ ብሎ ጠይቆኛል ብሎ ነው የተናገረው? አዲስ አበባ ለምን ትሄዳለ ብሎ ሲጠይቅ ምን እያለ ነው ያለው? ህዝባችን የመገንጠል ፍላጎት አለው ብሎ ነው እያለ ያለው። ስለዚህ አሉ ወይ የሚለውን ነገር አንድ ማንሳት ያስፈልጋል። ሁለተኛው ፓርቲው መንግስት ነው የሚመራው ወይስ መንግስት ፓርቲውን ነው የሚመራው ወይስ መንግስትና ፓርቲው ባፈተታቸው ነው ወይ የሚሄዱት የሚለውንም ደግሞ ሁለተኛ ጥያቄ አድርገን ምናልባት በኋላ ላይ በዝርዝር እመለስበታለሁ። በግምገማውም ዙሪያ ያሉትን ነጥቦች በኋላ በጣም ግራም ያጋባ የሀገር መንግስት የብሔር መንግስትና የዴሞክራሲ ስርዓት ግንባታ ብለው ያስቀመጡታል። ይሄ ማለት ምን ማለት ነው የሚለውን በመጨረሻ የመንስኤዎቹን ሲያነሱ እና ችግሮቹን ሲያነሱ የአመራር ቁርጠኝነት ነው ያነሱት። ጥያቄው ግን አመራር አለ ወይ? መጀመሪያ እኮ ስለ ቁርጠኝነት ለማውራት አመራር አለ ወይ ብለን መጠየቅ አለብን። በኢህአዴግ ውስጥ ያለው ቁልፍ ችግር እኔ እስከማውቀውም እስከሚገባኝ የአመራር ቁርጠኝነት ሳይሆን የአመራር ድርቀት ነው። ድሮ በቃ የአመራር የመድረቅ ነው። በጥቂት ግለሰቦች ላይ የተንጠለጠለ የአመራር ስርዓት ነው ያለው በኋላ ምናልባት ጊዜ ካገኘው ዝርዝር አነሳል። ምናልባት እዚሁ ላይ ነበረ ቀጣይ ጥያቄና ከአንተ ልከት በተለይ የአመራር ቁርጠኝነት አለመኖር አሁን ያለውን ችግሮች፣ በተለይ እነኚህ አሁን እያነሷቸው ያሉ ችግሮች እና ቀጣይ ሊወስዷቸው ያሰቧቸው እርምጃዎች ላይ የአመራር ቁርጠኝነት አለመኖር ችግር እንዳለ አንስተዋል እና ቀጣይ የሚወስዷቸው እርምጃዎች ምን ሊሆኑ ይችላሉ? የተጠቀሰ ነገር አለ ወይ በመግለጫ ውስጥ? ምን አላቸው አይተዋል? በዚህ መግለጫ ውስጥ ያው እንግዲህ ሁልጊዜ እንደሚታወቀው የኢህአዴግ ችግር ማውራት ሁልጊዜ ይችላል። ችግሮችን መዘርዘር ችግሮችን ማስተጋባት ሁሌም የተለመደ ተግባሩ ነው። ምናልባት ችግሩ ሌላ ችግር ግን እየፈጠረ ያለው መፍትሄ በሚሰጥበት ጊዜ የመፍትሄ ነገር ብሎ የሚያመጡት ነገር ያን የዘረዘሩትን ችግር የሚፈታ አለመሆኑ ነው። በተደጋጋሚ እንግዲህ በ ስብሰባ እንደ ኢህአዴግ የሚታወቅ የፖለቲካ ፓርቲ የለም። በአፍሪካ ደረጃ በኢትዮጵያም ውስጥ በነበረው የኢህአዴግ የፖለቲካ ሂደት ታሪክ በጣም ስብሰባዎችን ያበዛሉ። ሁልጊዜ ግምገማ፣ ሁልጊዜ ስብሰባ፣ ሁልጊዜ ስብሰባ ስብሰባ ነው። ባለጉዳይ ሄደው አንድ ባለስልጣን ማግኘት ወይም ደግሞ መፍትሄ ማግኘት ትልቅ ጣር እንደሆነ ህብረተሰቡ ያውቀዋል። ተደጋግሞ የሚጠቀስ ነገር ነውና በተሰበሰቡበት መጠንና ችግሩን ባወሩበት መጠን መፍትሄ ያመጣሉ የሚለው ነገር ነው። እኔ ሁልጊዜ የሚያሳስበኝ በዚህ በአሁኑ የአንድ አመት የፖለቲካ ሂደትን የገመገሙበት ስብሰባ ላይ እንደ ችግር ያነሷቸው ነገሮች ትክክል ነው፣ ችግር ናቸው። በደንብ ለይተዋቸዋል ማለት ይቻላል። ለምሳሌ የአመራር ቁርጠኝነት የበሉት የአመራር መኖርና አለመኖር ይሁን አመራር ላይ ችግር እንዳለ ሁሉም ተቀብለዋል። እነዚህ አመራሮች ደግሞ የመርህና እውነትን ይዞ የመስራት ችግር አለባቸው ነው የሚለው። አብዛኛው ኢህአዴግ ባለስልጣን እውነትን መርህን ይዞ እንደማይሰራ ግልጽ ነው። ወይ ለጥቅም ይገባል፣ ወይ ደግሞ በስልጣኑ የተለያየ ነገር ለመጠቀም ይገባል። ጥቅመኛ የሆነ ፍላጎትን ይዞ ስልጣንን የሚመኝበት ነው ያለው። ምክንያቱም ሰርቶ ወይም ተምሮ እውቀት ኖሮት እውቀት ባለው ነገር ላይ ተሰማርቶ በዛ ገንዘብ ከሚያገኘው ይልቅ በካድሪነቱ በባለስልጣናቱ በመንግስት በኩልም ሆነ በእጃዙር በቀጥታ የሚያገኘው ጥቅም በርካታ ስለሆነ ለእውነት ብሎ ለመርህ ብሎ ወይም ለአገሬ የሆነ አስተዋጽዖ ማድረግ አለብኝ ብሎ የሚሰራ አመራርና የፖለቲካ ባለስልጣን እንደሌለ ግልጽ ነው። ይህም በትክክል አስቀምጠውታል። ሌላው ያነሱት ነገር ጠንካራ ተቋም የለም የሚለው ነው። ሁልጊዜ የምንናገረው ነው። በየትኛውም የስራ ዘርፍና በየትኛውም ሁኔታ ላይ ጠንካራ ተቋም የለም። በፍትህ ስርዓት ውስጥ ጠንካራ ተቋም የለም። ምርጫ ቦርድ ብትል ጠንካራ ተቋም የለም። በየትኛውም ኢንስቲቱሽናል በሆኑና ለግድ ለዜጎች አስተዋጽኦ ማድረግ የሚገባቸው ተቋማት የሚገባቸውን ነገር እያደረጓለ። በትምህርት ስርዓቱ እንኳን ብትሄድ ጥራት ያለው ትምህርት የሚሰጥ ተቋም ዩኒቨርሲቲ የለም፣ መብዛት ሊኖር ይችላል። ስለዚህ ጠንካራ ተቋምም አለመኖር ትልቅ ችግር ነው ብለው የጠቀሱት ነገር ትክክለኛ ነገር ነው። እነዚህ ነገሮች ያስከተሏቸው ነገሮች በርካታ ናቸው፣ ተዘርዝረው የሚያልቁም አይደለም። አሁን እነሱ የጸጥታ መደፍረስ እንደዚህ እያሉ ይጥቀሱት እንጂ በዚህ ደረጃ በዜጋው ላይ በህብረተሰቡ ላይ እየደረሰ ያለው ከፍተኛ ችግር በጣም ውስብስብና አንዳንድ ጊዜ በጣም በተለይ ከህግ አልባነትና ከዛ ጋር ተያይዞ ያለውን ነገር በምታይበት ጊዜ መንግስት አለ ወይንስ መንግስት የለም ኢህአዴግ አለ ብቻ ሳይሆን መንግስት አለ ወይንስ መንግስት የለም ብለ እስክትጠይቅ ድረስ ነው እንደዚህ አይነት ችግር የሚከሰተው። እንግዲህ እንደዚህ አይነት ችግሮች የሚፈቱት በምን ሁኔታ ነው? እንዴት ነው መፍታት የሚቻለው? ከመሰረቱ ችግሩን ልትፈታው የምትችለው እንዴት ነው የሚለውን ነገር በደንብ በጥናት ላይ ተመስርተው በእውነተኛ አቅጣጫና መንገድ መፍትሄ ለመስጠት ሙከራ ከማድረግ ይልቅ የእሳት አደጋ ስራ የመስራትና ያን ነገር አለባብሶ የሚሄድ ነገር ይታያል። በዚህ መግለጫ ውስጥ እንኳን በምታይበት ጊዜ እነዚህ ችግሮች በፍጥነት መስተካከል አለባቸው ነው የሚለው። ምን ማለት ነው? በፍጥነት መስተካከል አለበት ሲባል ምንድ ነው? ምኞትን መሰረት አድርገ ነው? በህልም ነው የምትፈታው? በጸሎት ነው የምትፈታው፣ ወይንስ በምንድ ነው የምትፈታው የሚለውን ነገር በጥናትና ስትራቴጂክ በሆነ መንገድ ያለማስቀመጥ ችግር አለ። እኔ ጨንቀኛል። ሁሌ መግለጫቸውን ሳየው ችግሩን ዘረዘሩት፣ ኦኬ። እንዴት ሊፈቱት ነው ይህን ችግር? ዜጋው ምን ተሳትፎ እንዲያደርግ ነው የሚፈለገው? ባለስልጣኑ ምን ማድረግ ነው ያለበት? ከማን ምን ይጠበቃል የሚለውን ነገር ስታይ ምንም የሚያስቀምጡት ነገር የለም። በፍጥነት መካሄድ አለበት፣ ቶሎ መደረግ አለበት፣ እንደዚህ መሆን አለበት የሚል ነው እና ያንኑ ችግር የመድገም አዝማሚያ ይታይበታል። ሌላው የገረመኝ ነገር እነዚህ ችግሮች በአንድ ጊዜ የተከሰቱ አድርጎ የማስቀመጥ ነገር አለ። በአንድ የተከሰተ ሳይሆን ከመሰረቱ ጀምሮ ውስብስብ በሆነ ሁኔታ በተራዘመ ሂደት ሁሉ የመጡ ችግሮች አሉ እና ይህን ነገር በትምህርት ዜጋን በመቅረጽ የህግ የበላይነትን ሁሉም ህብረተሰብ በሚያምንበት ሁኔታ ሁሉም የጋራ ጉዳይ ነው ብሎ በሚያስብ መልኩ ተቋም የመፍጠርና መንግስት የመፍጠር ስትራቴጂ ተከትለው እስካልሰሩ ድረስ ከዚህ ችግር መውጣት እኔ ባጭሩ ይቻላል ብዬ አላምንም። በአንድ አመት ይህን እናደርጋለን በማለት የሚያስቀምጡት ነገር ስለሌለ በዘላቂነት እንኳን ያስቀመጡት ስትራቴጂክ የሆነ ምላሾች ስለማይሰጡ ማለት ነው። ቅድም እንዳለው ልክ በአክቲቪዝም በጋዜጠኝነት እና በፖለቲከኛነት መምታታት አለ። እንዳሉት በራሳቸው የፖለቲካ ስትራቴጂና አጀንዳ ላይ ሪዮት አለም ላይ ሁሉ መምታታት አለ። ምንድን ነው የሚከተሉት አቤታዊ ዲሞክራሲ ነው ካፒታሊዝም ነው። አንዴ ካፒታሊስቶች ነን ይላሉ፣ አንዴ አብዮታዊ ዲሞክራቶች ነን ይላሉ። እንደገና በመንግስት መዋቅርና ስርዓት የፖለቲካ ስርዓት አደረጃጀት አንጻር አሁን ቅድም ኤርሚያ ሲያነሳው የሀገረ መንግስት ነው ወይንስ የብሔር መንግስት ነው? ለዲሞክራሲያዊ ግንባታው ጠቃሚ እነዚህ ጥያቄዎች አፍጥጠው መጥተውብናል ይላሉ። አዎ አፍጥጠው መጥተውባቸዋል። ግን የትኛው አቅጣጫ ነው የሚሻለው ብለው ወይ በህዝብ ውሳኔ ህዝብ እንዲወስን በማድረግ ወይም በጥናት ላይ የተደገፈ ውጤት በማምጣት አንዱን ካልመረጡ ሁለቱ የተምታታ ሀሳብ ነው። ይህን የተምታታ ሀሳብ እንዴት ይፈቱታል ተብሎ ሲገመት፣ አፋጣኝ መፍትሄ የሚፈልጉ ናቸው ይላል። አፋጣኝ በጣም ነው የሚያወጡት። አንዳንዴ ግራ ነው የሚገባኝ። እና እንዲህ አይነት ችግሮች ላይ በተፎካካሪ ፓርቲዎች በሌሎችም ሲቪል ተቋማት ጭምር እንዲፈታ ለማድረግ የጋራ የሆነ ርብርብ ካልተደረገና ዘላቂ መፍትሄ ካልመጣ ያው ችግር ብቻ ነው እየተወራ መሄዱ። እናላቸው ከልብ አመሰግናለሁ። ተመልካቾቻችን እየተከታተላችሁ ያላችሁት ከኢትዮ ሶስት ስልሳ እየተላለፈላችሁ የሚገኘው ዛሬ ምን አለ የሚለው ዝግጅታችን ነው። አሁንም አብራችሁን ቆዩ። ሪዮት እንግዲህ ምናልባት ቀደም ብለሽ ይዘቱን አንስተሽልኛል ና የስራ አስፈጻሚ ኮሚቴ በእርግጥ ችግሩን ሁሉ ነቅሶ አውጥቷል አሁን ካለችበት ሀገራችን ወቅታዊ ሁኔታ አንጻር ችግሩን ሁሉ ነቅሶ አውጥቷል እነኚህ ናቸው ችግሮቹ ተብለው ሊነገሩ የሚችል አለ በደም የገለጸው ነገር አለ በግልጽ የሀገሪቷን ወቅታዊ ሁኔታ የሚያሳይ ነገር እንግዲህ በችግርነት ከተነሱ ጉዳዮች ውስጥ የጸጥታ መደፍረስ ብለዋል ትልቅ ችግር ነው እንደውም ጸጥታ መደፍረስ በሚል ብቻ የሚገለጽም አይደለም ጉዳዩ ከነዚህ ጋራ አንድ ላይ ተደርጎ ግን የተነሳው ቅድም ኤርሚ የሚያነሳው የጋዜጠኝነት የአክቲቪስትነት እና የፖለቲከኝነት መምታታት ብለው ከትልልቅ ሀገራዊ ችግሮች እኩል ያነሱት ነገር አለ። ስለ እሱ ጥቂት ብል ደስ ይለኛል። ይሄ የአክቲቪስትነትና ጋዜጠኝነት ተምታታ የሚለውን አጀንዳ በሰፊው እንዲሰርጽ ፈልገዋል። ወደ ህዝቡ ዘንድ ከጠቅላይ ሚኒስትር አብይ ጀምሮ ቅድም ሲያነሳቸው የነበሩ የብሔር ፖለቲከኞች እያራመዱት ያለው ሀሳብ ነው። አንዳንድ ጋዜጦች ላይም ስታይ በርዕሰ አንቀጽ ደረጃ የጋዜጠኝነትና አክቲቪስትነት መምታታት ጉዳይ ሆኗል፣ ትልቁ ኢሹና ለምን ይሄ የተፈለገ ሲባል ቅድም አንስቶታል። አንዱን ጉዳይ ኤርሚያስ ወደዚህ አይነት ከአንድ ዓመት ወዲህ ወደ መጣው ለውጥ ምንም እንኳን ለውጡ ሕወሓት ኢህአዴግን በኦህዴድ ኢህአዴግ ነው የተካው ወይስ ተስፋ ያለው ነው የሚለውን እንተወና ትልቅ ሚና ነበረው። ይሄ አክቲቪዝም ማለት ነው ለአሁኑ ኢትዮጵያ ፖለቲካ ትልቅ ሚና እየተጫወተ ያለ ነገር ነው። እሱ ከጋዜጠኝነት ጋር መምታታት ወይንም መደበላለቁ ጥሩ ነው ልል አልችልም። ሀገር ችግር ውስጥ ባትሆን ነፃነት ቢኖር ሚዲያዎች በአግባቡ እንዲሰሩ ሁሉም ነገር ቢመቻች ኢትዮጵያ አሁን ያለችበት አይነት ሁኔታ ውስጥ ባትኖር ልክ ነው፣ መለያየትም አለባቸው። ወደ እንደዚህ አይነት ሁኔታ ሰዎች እንዲገቡ የሚገደዱት በትክክል ለሀገር እያሰቡ የሚገቡ ሰዎችን ነው የምለው። በተለያየ መንፈስ ሰዎች ሊገቡ ይችላሉ። ለምሳሌ ሀገር ስትወረር ወይም ነጻነት ስታጣ ወይም አንድ አምባገነን መንግስት በስልጣን ላይ ሲሆን አስተማሪውም ተማሪውም ሁሉም ጋዜጠኛውም ሐኪሙም ትግል ያደርጋል። ልክ እንደዛ ማለት ነው ጋዜጠኞችም የአክቲቪስትነት ጉዳይን ይዘው እንዲሄዱ የሚሆኑበት ምክንያት ሌላ ነገር ወደ አይንህ ወደ ጆሮህ አይመጣም ሀገር ትልቅ ችግር ላይ እያለች። ስለዚህ ትልቁ ነገር ይህንን እንመሰርተዋለን የምንለውን ዲሞክራሲያዊ ስርዓት እነሱም እያሉት ያሉትን እንዲሆን ማድረግ ነው፣ እሱን ማፍጠን ነው። ደብል ስታንዳርድ ለአንዱ ግልጽ ጦርነት ውስጥ እንገባለን፣ በሰላማዊ መንገድ ለሚንቀሳቀስ ሰው እያልክ ለሌላው ደግሞ የጥላቻ ንግግርን ለሚያደርግ ህዝብ ላይ ለሚዝት ህዝብን ለሚከፋፍል ደግሞ ሁሉንም መድረክ ስትከፍት፣ እንደዚህ አይነት ችግሮች ሲኖሩ ሰዎች ሌላ ነገር ሊታያቸው አይችልም እንደዚህ አይነት ትልቅ ችግር እያለ። ስለዚህ መንግስት፣ እነዚህ ሚናዎች እንዳይምታቱ ከፈለገ የመንግስትነት ሚናውን በአግባቡ መጫወት አለበት እንጂ ይህንን እንደ ትልቅ ችግር ማንሳት። በትክክልም ጋዜጠኝነት፣ አክቲቪዝም፣ ፖለቲካ አንድ ላይ እየተደበላለቀ ስለሆነ ነው ወይስ አይደለም? እንግዲህ ያሉት ነገር አለ እነዚህ ስለተምታቱ ለምሳሌ የጥላቻ ንግግርን አንድ ፖለቲከኛ ሊያደርግ ይችላል። አንድ ጋዜጠኛ ሊያደርግ ይችላል። አንድ አክቲቪስት ሊያደርግ ይችላል። ሚናው ተደበላለቀም አልተደበላለቀም። ስለዚህ እንዲህ አይነት ነገሮችን ለሚያደርጉ ሰዎች፣ ጦርነት ለሚቀሰቅሱ ሰዎች ወዘተ እነሱ ላይ ተገቢውን የሆነ ህጋዊ እርምጃ መውሰድ ነው ወይስ ሚናው መምታታቱ ነው? አሁን እኮ የስራ ኤቲክስን ጉዳይ የመወሰን ጉዳይ ያደረገው መንግስት ያገባዋልስ ወይ እንዲህ አይነት ነገር ውስጥ እንድትል ያደርጋል። ትላልቅ ፖለቲካዊና ሀገራዊ ጉዳዮችን አነሳን በሚለው መግለጫ ውስጥ ማለት ነው በሚለው መግለጫ ውስጥ ምናልባት እዛው ጋር በእርግጥ የሚከለክል ነገር አለ። ሦስቱን አንድ ላይ ማስጓዝ ምናልባት ሀገሪቷን ሊጎዳ በማይችል መንገድ አንድ ሰው ከተንቀሳቀሰ ሊከለክል የሚያስችል ህግስ አለ? ለምንስ ነው አሁን እንዳላችሁ ትልቅ አጀንዳ ሊነሳበት በሚችል ጉዳይ ላይ ይህን ነገር ማስገባት የተፈለገው ከምንም አንጻር? አዎ አንደኛው ነገር እንግዲህ መምታት የሚፈለጉ ሰዎችና አካላት አሉ። ለምሳሌ እስክንድርን ማንሳት እንችላለን።